ተመልካቹ ድና የተከበራችሁ ውድ ጓደኞቼ እንዴት ናችሁ? ላይ ሰላም ናችሁ? ይ ሁላችሁንም ሰላም ሰላም ብያለው። እንኳን አደረሳችሁ ለኢድ አልፈጥር። እንሻላ ነገ እሁድ ኢድ አልፈጥር ነው። እንኳን አደረሳችሁ ኩሉ አም ወአንቱም ቢኸይር ብያለው። መልካም ኢድ እንደሆነላችሁ እመኛለው። እንዲሁም ደግሞ አላሁ ሱብሃነሁ ወተዓላ ጾማቸውን ጾሙ ተተቀበላቸው ባሪያዎቹ አላህ ያድርገን፣ አላህ ይቀበልን ጾማችንን ተተቀበላቸው ባሪያዎቹ አላህ ይመድበን፣ አላህ ያድርገን እንሻአላ ያረብ እና መልካም ኢድ እንደሆንላችሁ እመኛለሁ ውዶችዬ፣ በያላችሁበት የአላህ ረህመቱ ዝነቱ አይለያችሁ። ለሁላችሁም በድጋሚ መልካም ኢድ እላለሁ። ያው ነገ እሑድ ነው ማለት ነው። ኢዱ እንግዲህ በሳውዲ ማለት ነው እና ይህን ይመስላል። በያላችሁ መልካም ኢድ እንደሆነላችሁ እመኛለሁ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።